መንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንደምንሰነበታችሁ። እንደሚታወቀው እንግዲህ ብዙ ቅዱስ አቡነ ሽኖዳ ሳልሳይ የግብፅ ፓትሪያርክ የሆኑት ማለት ነው። የእሳቸውን ታሪክ ያው አብዛኞቻችን እናውቃለን። ብዙ መጽሐፍቶችንም ጽፈው ለቤተክርስቲያን እንዲሁም ለምህመናን እኛ እንጠቀምባቸው ዘንድ ለእኛ ትተውልን አልፈዋል ማለት ነው። ከስራቸው ከበጎ ስራቸው ጎን ለጎን ብዙ መጽሐፍቶችን ጽፈውልናል። ከእነሱም መካከል ወደ አማርኛ ተተርጉመው እኛ እየተጠቀምንባቸው ካሉት መካከል የዲያብሎስ ውጊያዎች የሚል አንድ መጽሐፍ አላቸው ማለት ነው። ይህም መጽሐፋቸውም እንግዲህ ወደ አማርኛ ተተርጉሞ እየተጠቀምንበት እንገናኛለን። ይህ መጽሐፍም አብዛኛው ክፍል ከኛ ሕይወት ጋር የሚገናኝ ነገር አለው እና ስመለከተው በዚህም የተነሳ ስለ መጽሐፉ እንግዲህ መጽሐፍ ውስጥ የተጻፉትን አንዳንድ ነገሮች ከኛ ያን ያክል የሚባል ነገር ባንጨምርም መጽሐፉን ማለት ነው ሙሉ ለሙሉ መጽሐፉ ላይ ያሉትን ነገሮች ከሕይወታችን ጋር አብዛኛው ይገናኛል ብዬ ስላሰብኩኝ በክፍል በክፍል ከዛሬ ጀምረን በቻልነው መጠን ስለ መጽሐፉን እነጋገራለን ማለት ነው። ስለዚህም እንግዲህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። በመጀመሪያም እንግዲህ መጽሐፉ የዲያብሎስ ውጊያዎች ነው የሚለው። የዲያብሎስ ውጊያዎች ማለት በሌላኛው አኳን ትርጉሙን ስንመለከት መንፈሳዊ ተጋድሎዎች ማለት ነው። መንፈሳዊ ተጋድሎዎች ካልን ደግሞ መንፈሳዊ ተጋድሎ ማለት ምን ማለት ነው? የሚለውን መጀመሪያ ስንመለከት መንፈሳዊ ተጋድሎ የምንላቸው ለእኛ መዳን ሲባል እግዚአብሔር ለእኛ ስራን ሰርተን እንድን ዘንድ ለእኛ ነፃ ፈቃድ አድርጎ እግዚአብሔር የሚያቀርብልን ስራዎች ማለት ነው። መንፈሳዊ ተጋድሎዎች ማለት የምንጋደላቸው ለእኛ መዳንም ሲባል የሚሰጡ ከእግዚአብሔር ዘንድ የሚሰጡ ማለት ነው። ስለዚህም እግዚአብሔር እነዚህን ተጋድሎዎች እንግዲህ ነፃ ፈቃዳችንን ለማክበር በጎን ሰርተን በጎ ስራን ሰርተን መንግስት ሰማያትን እንወርስ ዘንድ ለእኛ ነፃ ፈቃድ አድርጎ የሚያቀርብልን ስራዎች ሲሆኑ ዲያብሎስ ደግሞ እንግዲህ እርሱ በስራው በክፋቱ ምክንያት ያጣውን በትዕቢቱ በክፋቱ ምክንያት ያጣውን ጽድቅን ሁሉም ሰው ማንኛውም ጻድቅም ሆነ ማንኛውም ሰው ያጣ ዘንድ ተግቶ ሁል የሚሰራልና ይህን ነፃ ፈቃዳችንን ዲያብሎስ ደግሞ እነዚህን እኛን የመጣያ መንገድ አድርጎ ይጠቀምባቸዋል። ነፃ ፈቃዳችንን ማለት ነው። እናም እንግዲህ እነዚህ ፈተናዎች ለሁሉም የሰው ልጅ እኩል የተሰጡ እኩል ስንል ለሁሉም አሉ እንደማለት ነው እንጂ የፈተናው ይዘት ፈተናው የሚቀርብበት ይዘትና የፈተናው ክብደት ቅለቱ የተለያየ ቢሆንም ነገር ግን ለሁሉም ሰው ለአጥም ቢሆን ለጻድቅም ቢሆን ለማንኛውም ሰው ለወጣትም፣ ለመነኮሳትም፣ ለቀሳውስት፣ ለዲያቆናት ለሁሉም ቢሆን እንደየ ክብደትና እንደ ቅለቱ ይለያይ እንጂ ለሁሉም ቢሆን የሚቀርቡ ፈተናዎች ናቸው እነዚህ ውጊዎቹ ማለት ነው። እግዚአብሔር እንግዲህ እነዚህን ፈተናዎች ስላመጣብን እኛ ኃጢአተኛ ነን ማለት አይደለም። እንዲሁም ለጊዜውም ቢሆን ከእነዚህ ፈተናዎች ስለዳንን ደግሞ እኛ የጽድቅ ስራ ስላለን ነው ማለት አይደለም ጊዜው ገና ስለሆነ እንጂ እኒህ ፈተናዎች ለሁሉም ቢሆን ለሁሉም የሰው ልጅ ቢሆን የተሰጡ ስለሆኑ የሚቀሩ አይደሉም ማለት ነው። ይህም እንግዲህ የሚያሳየን ዲያብሎስ ከነሰራዊቱ ገና ከመፈጠሩ ጀምሮ፣ ከአዳምና ከሔዋን ጀምሮ እርሱ ከእግዚአብሔር ጽድቅ እንደተባረረ ሁሉ በራሱ ስራ የሰው ልጅም ከእግዚአብሔር ጽድቅ ከእግዚአብሔር መንግስት ለማውጣት ተግቶ የሚሰራ ነው። ወደፊትም ቢሆን ስራውን ይቀጥላል። እየሰራም ነበረ ወደፊትም ቢሆን ሲሰራ ይቀጥላል ማለት ነው። ይህንም እንግዲህ በእናይ በብሉ ኪዳንም እንግዲህ ነቢያትን ጻድቃንን፣ ሁሉንም እንዲሁም በሐዲስ ኪዳን ደግሞ ከራሱ ከክርስቶስ ጀምሮ ሐዋርያትን፣ ጻድቃንን፣ ሰማይታትን ሁሉን የሰው ልጅ ሁሉ ሲፈትን ቆይቷል። እየፈተነም አሁንም አለ ማለት ነው። በዋናነት መያዝ ያለበት ነገር እንግዲህ ዲያብሎስ ይህንን ማድረግ ስልጣን ስላለው አይደለም። ይህን ፈተና የሚያቀርበው መጀመሪያው ላይ እንደተነጋገርነው እግዚአብሔር ለኛ ነጻ ፈቃድን ስለሚሰጠን ይህንን ነጻ ፈቃድ ተጠቅሞ እኛን ዲያብሎስ ይፈትነናል ማለት ነው እንጂ ሰይጣን እኛን ፈጥኖ ይመጣል ስልጣን ስላለው አይደለም እግዚአብሔር በሰጠው ፈቃድ መሰረት ነው የሚንቀሳቀሰው ጻድቅ አባታችን እዮብንም እንግዲህ በፈተነው ጊዜ ከእግዚአብሔር ፈቃድን ተቀብሎ እንደፈተነው ያው በዛው በመጽሐፈ ዮብ ላይ ሙሉን ስናነብ የምናገኘው ነገር ስለሆነ ማለት ነው ስለዚህ እንግዲህ እግዚአብሔር ቤተሰቦች የሰይጣን ፈተናዎች በአጣን ላይ ወይም በወጣቶች ላይ በጥቅሉ ስፔሲፊክ በተባለ በእነዚህ አካላት ላይ ተብሎ የሚወሰን አይደለም በሁሉም ላይ ይዘቱ የተለያየ ቢሆንም የዲያብሎስ ፈተና በሁሉም ላይ ያለ ነው ማለት ነው ለዚህ ምን አባቶቻችን እንግዲህ የዲያብሎስ ፈተና በእግዚአብሔር ጸጋ ውስጥ ባሉት ላይም እንኳን ቢሆን አለ ብለው የሚናገሩት ለዚህ ነው። ለምሳሌ ንጉሥ ዳዊትን መመልከት እንችላለን። እግዚአብሔር እንደ ልቤ ብሎ የተናገረለት ጻድቅ ሰው ነበር። ነገር ግን ዲያብሎስ በዝሙት ኃጢአት ጥሎት ነበረ። በዚህ ፈትኖ ጥሎት ነበር። በኋላ ቢመለስም ማለት ነው። እንዲሁም ሐዋርያትን ብንመለከት ከቅዱስ ጴጥሮስ ጀምሮ ሁሉም ሐዋርያት ፈተና ቀርቦላቸው የነበረ ሲሆን ቅዱስ ጴጥሮስ በፈተና ወድቆ ነበር በኋላ በ እንባ በንሳ አንባ የተመለሰ ቢሆንም መጀመሪያ ግን በዲያብሎስ ፈተና ወድቆ ነበረ። ክርስቶስን አላውቆም ብሎ እስከ መካድ ደርሶ ነበረ። እግዚአብሔር እንግዲህ የዲያብሎስ ውጊያዎችን በሁለት መንገድ እንድናሸንፍ እድሉን ይሰጠናል። መጀመሪያ ተዋግተን ፈተናዎቹን ፈተናን ሲያቀርብልን ፈተናውን ፊት ለፊት ተዋግተን እንድናሸንፍ እድልን ይሰጠናል። ሁለተኛ ደግሞ በፈተናው ብንወድቅም እንኳን በንሳ ህይወት እንድንመለስ ሁለተኛ እድል ይሰጠናል ማለት ነው። እንግዲህ ይህን ሁሉ የሚያደርገው እግዚአብሔር እኛ መዳናችንን በጣም አብዝቶ ከመሻቱና ከመፈለጉ የተነሳ እድሉን የመዳን እድላችንን በሰፊው አቅርቦልናል ማለት ነው። በዚህም ሁለተኛ ድል በንስሃ ህይወት እንድንመለስ ሁለተኛ እድል ይሰጠናል። እንግዲህ ለዚህም ማንም ሰው ወደ እግዚአብሔር ቤት ቢመላለስም እንኳን ኃጢያትን ባይሰራም ከኃጢያትን ከኃጢያትን ከመስራት ቢቆጠብም እንኳን የዲያብሎስ ፈተና እንዳለ ረስቶ መዘናጋት የለበትም። የዲያብሎስ ፈተና ሊኖር እንደሚችል አስቦ ቀድሞ ራሱን ማዘጋጀት ይኖርበታል ማለት ነው። እናም እንግዲህ ዲያብሎስ የሚዋጋው ሰው መንፈሱ ጠንካራ ቢሆንም እንኳን፣ የማይሸንፍ ቢሆንም እንኳን ዲያብሎስ በሰሩ ተስፋ ቆርጦ አይተውም። እንግዲህ በማቴዎስ ወንጌል ምዕራፍ አራት ከቁጥር አንድ ጀምረን እስከ ቁጥር አስራ አንድ ድረስ ያለውን ስንመለከት ሰይጣን ክብር ግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስን እንኳን ከመፈተን ወደኋላ አላለ። ይህም ምንድን ነው እንግዲህ? በመጀመሪያ በጥምቀቱ ጊዜ አምላክነቱን የተረዳ ቢሆንም ይህ ምንድነው? የተረዳው አብ በደመና ሆኖ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ ተናግሯል። እንዲሁም መንፈስ ቅዱስ በእርግብ አምሳል ወርዶለታል። ይህን ሁሉ አይቶ አምላክነቱን የተረዳ ቢሆንም ነገር ግን በኋላ ደግሞ በገዳመ ቆሮንቶስ ሲጾም ቆይቶ ጾሙን ከጨረሰ በኋላ ፈተናውን አቅርቦለታል ማለት ነው። ሶስቱን ፈተናዎች አቅርቦለታል። የስስት ፈተናን አቅርቦለታል። የገንዘብ ፈተናን አቅርቦለታል። እንዲሁም የትዕቢት ፈተና ሶስቱንም አቅርቦለታል። ሶስቱንም ድል ነስቶታል ማለት ነው። ክርስቶስ ይህንም ፈተና ድል ነስቶ እኛም ድል እንነሳ ዘንድ ለእኛ አርአያ የሆነ አርአያ የሆነን ዘንድ ድል ነስቶ እኛ ድል እንድነሳው ምሳሌ ሆኖናል ማለት ነው። ክርስቶስ ወደዚህ ዓለም ከመጣባቸው ምክንያቶች ሁለተኛው ለምሳሌነት ወይም ለአራያነት ስለሆነ አንዱ አራያ የሆነን እዚህ ላይ ዲያብሎስን ተዋግተን ድል መንሳት እንደምንችል አሳይቶናል በዚህኛው ማለት ነው። ስለዚህ ዲያብሎስ ክርስቶስን ከመፈተን ወደኋላ ያላለውን ሐዋርያትን፣ ጻድቃንን፣ ሰማይታትን ሁሉ የፈተነውን በእኛ ጊዜ ፈተናን ማምጣቱ ይህ አዲስ ነገር አይደለም ማለት ነው። የዲያብሎስ አንዱ ስራው አንዱ ሳይሆን ዋነኛው ትልቁ ስራው ነው የሰውን ልጆች መፈተን ከእኛ ጋር ተጋድሎን ማድረግ እኛን ተፈጥሎ እኛን አሸንፎ ለማለፍ መሞከሩ ሁል ጊዜም ቢሆን የዲያብሎስ አንዱ ባህሪው ስለሆነ ከክርስቶስ ጀምሮ ሁሉንም ሲፈትን ኖሯል እየፈተነም ይቀጥላል ማለት ነው። እናም እንግዲህ መንፈሳዊ ውጊያዎች ከዚህ ዓለም በሞት እስከምንለይ ድረስ እስከ መጨረሻው ሰዓት ድረስ አያበቃም። የፈተነው አይነት ይለያይ፣ ይዘቱ ይለያይ፣ በየጊዜው የሚቀርብበት ሁኔታው ይለያይ ይሆናል እንጂ ፈተና በማንኛውም ጊዜ ከዚህ ዓለም እስከምናልፈ ድረስ አለ ማለት ነው፣ ይቀጥላል ይህ ፈተና እንግዲህ ለሁሉም ያለ ቢሆንም እንኳን የበለጠ ደግሞ መንፈሳዊ ስራዎችን በምንሰራ ጊዜ ይበረታ እንዳልነው ይዘቱ ይለያያል። የፈተናው በሁሉም ሰው ላይ ያለ ቢሆንም ነገር ግን የፈተናው ይዘት ይለያያል። ሞር ደግሞ እንግዲህ የጽድቅ ስራዎችን መስራት ባዘወተርን ጊዜ፣ መንፈሳዊ ስራዎችን በሰራን ጊዜ፣ ወደ ቤተክርስቲያን ወደ ክርስቶስ በቀረብን ጊዜ የነሳ ህይወትን እንዲሁም ጾምን፣ ጸሎትን፣ ስግደትን ባዘወተርን ጊዜ፣ ምጽዋትን ባዘወተርን ጊዜ ደግሞ ይሄ የዲያብሎስ ውጊያ ይጠነክራልና ይበረታል፣ ማለት ነው። ምክንያቱም ምንድን ነው እነዚህ መንፈሳዊ ስራዎች ለዲያብሎስ ምቾትን አይሰጡትም፣ የሚጠላቸው ስራዎች ናቸው። የንስሐ ህይወት፣ ጾም፣ ጸሎት፣ ስግደት፣ እነዚህ ሁሉ እሱ የሚጠላቸው ስለሆኑ እነዚህን አዘውትረን በሰራን ጊዜ ደግሞ ውጊያው እየጠነከረ ይሄዳል ማለት ነው። ስለዚህም እነዚህን ነገሮች ስናደርግ እንግዲህ ፈተናዎች ቢመጡብንም እንኳን መደናገጥ ሳይሆን የበለጠ እነዚህን ስራዎች አብዝተን በመስራት ዲያብሎስን ልናስጨንቀውና ልናሸንፈው ድልም ልንነሳው ክርስቶስንም ምሳሌ አድርገን እሱ ድል እንደነሳው ድል ልንነሳው ይገባል ማለት ነው። እንግዲህ በጎ እያደረግኩኝ ለምን ፈተና እፈተናለሁ? ለምንስ ፈተና መጣብኝ? ብለንም ራሳችንን መጠየቅ የለብንም ምክንያቱም ክርስቶስም ተፈትኗል። ከክርስቶስ ቀጥለው ሐዋርያትም ተፈትነዋል። ጻድቃን ሰማይታት ሁሉም ተፈትነዋል። ስለዚህ እኛ ከእነርሱ የበለጠ ህይወት ስለሌለን ማንኛውንም መልካም ስራ እየሰራንም እንኳን ፈተና ቢመጣብን ለምን ፈተና ተፈትን ብለን ማማረር የለብንም ማለት ነው። እንግዲህ ዲያብሎስ ወደ እግዚአብሔር መንግስት በሚቀርቡት የዋህ የሚጸጸት ልቡና ባላቸው በንስሐ በሚያዘወትሩ ንስሐ የንስሐ ህይወትን በሚያዘወትሩ ሰዎች ደግሞ በጣም ይቀናልና የሚፈትናቸውም ሲሆን፣ በቁጥጥሩ ስር ባሉትና በኃጢአት በወደቅኖች በእኛም ቢሆን ፈተናውን የሚያቋርጥ አይደለም። ይልቁንም ካለንበት የኃጢአት ደረጃ ወደ ሌላ የኃጢአት ደረጃ ከፍ ወዳለ የኃጢአት ደረጃ እንድንሸጋገር ያደርግናል እንጂ። እኛንም ቢሆን ኃጢአተኞቹን በእሱ ቁጥጥር ስር ያለኖችንም ቢሆን ኃጢአተኛ ስለሆንንና በቁጥጥሮቹ ስር ስለሆንን የሚተውን አይደለም። ወደ ሌላ ከፍ ወዳለ የኃጢአት ደረጃ ያሻግረናል። አንድ ሰው እንግዲህ ደረጃ ለመውጣት እሱ ካለበት ደረጃ ወደ ላይ ያለውን ደረጃ መጀመሪያ ሳይደርስበት ከፍ ብሎ ነው የሚታየው። ከደረሰበት በኋላ እና እዛ ደረጃ ላይ ካረፈ በኋላ ግን ያ ደረጃ ከእርሱ በታች ነው፣ ዝቅ አድርጎን ነው። እኛም እንግዲህ ኃጢአትን እስከምንሰራት ድረስ አንድን ኃጢያት እስከምንሰራት ድረስ ትንሽዬው ኃጢያትም እንኳን ትልቅ ናት፣ እንፈራታለን። ነገር ግን ያን ኃጢያት ከሰራን በኋላ ደግሞ ያችን ኃጢያት ንነቃትና ሌላ ከፍ ያለ ኃጢያትን ደግሞ ማሰብ እንጀምራለን። ዲያብሎስም ወደዛኛው ከፍ ወዳለው ኃጢያት እኛ ለማሻገር ዘወትር ይሰራል እንጂ እኛ ኃጢያተኛ ስለሆንንና በቁጥጥሩ ስር ስለሆንን ብቻ ዝም ብሎ የሚተውን አይሆንም ማለት ነው። እንግዲህ አባታችን ብፁ አቡነ ሽኖዳ ሳልሳዊ የግብጽ ፓትሪያርክ ማለት ነው። እነዚህን የዲያብሎስ ፈተናዎች በመጽሐፋቸው ላይ ሲያስቀምጡ በሶስት መልኩ ከፋፍለው አስቀምጠዋቸዋል። አንዱና የመጀመሪያው እንግዲህ ሰው በራሱ ምኞት የሚወጋበት ማለት ውጊያውን የሚከፍትበት የራሱ ስሜት ሲሆን ማለት ነው። አንደኛውና የመጀመሪያው ይሄ ማለት ሰይጣን እንግዲህ መነሻውንና መጀመሪያውን ያስይዘውና መነሻውን ካስያዘው በኋላ እንደ ልምድ አድርጎበት በራሱ በልምዱ በራሱ ኃጢያት እንዲፈተንና እንዲወጋ ያደርገዋል ማለት ነው። ሁለተኛው ደግሞ ዲያብሎስ የግብር ልጆቹን ወይም ሐሰተኞቹን አሰማርተው በእነሱ መልኩ እንዲፈተኑ ያደርጋል። ያንን ስልጠና ያንን የሐሰት ትምህርት ያንን ኃጢአት በነሱ ለቡና በነሱ አንደበት ይዘራና በነሱ አንደበት ተጠቅሞ ሌሎችን ሰዎች እንዲፈተኑ ያደርጋል ማለት ነው። ሁለተኛው ይሄ ነው። እንግዲህ እኛ አብዛኞቻችን የምንፈተንበት የመጀመሪያው ላይ ነው። ምክንያቱም ገና የኛ የራሳችንን ስሜት እንኳን ማሸነፍ ስላልቻለን አብዛኞቻችን እንግዲህ ኦርቶዶክሳውያኖች እንደምናውቀው ህይወታችን ከድክመታችን የተነሳ ስሜታችን በራሳችን ስሜት እንድንፈተን ያደርገናል። መጀመሪያ መነሻውን ይሰጠንና ጾምን መሻርንም ሆነ በዓላትን መሻሩንም ሆነ ስግደቱን መተውንም ሆነ ካህናት አባቶቻችንን፣ ዲያቆናትን፣ ቤተክርስቲያናችንን ይህን ሁሉ መዝለፍንም ሆነ መናቅን፣ እንዲህ ትዕቢትን፣ ይህን ይህን ነገር እኛ መጀመሪያ መነሻውን እንደምንም በአንዲት ምክንያት ሀሳቡ ይሰጠንና ያችን ይዘን እኛ ሁልጊዜም በራሳችን ስሜትና በራሳችን ፍላጎት ራሳችን በራሳችን ኃጢአት ስንሰራና ስናሸንፍ የዲያብሎስ መሳሪያ ሆነን ራሳችንን ስናሸንፍ በኃጢአት ስንጥል እንኖራለን ማለት ነው። ሌላውና ሶስተኛው እንግዲህ ቀላል የሚሆን ከባድ በራሱ በዲያብሎስ የሚቀርቡ ፈተናዎች ናቸው። ይህንም እንግዲህ የሚያቀርብላቸው በምናኔ ህይወት ላይ ያሉ መነኮሳት አባቶቻችን፣ እንዲሁም በቃ በመንፈሳዊ ህይወታቸው ከፍ ያለ ደረጃ ላይ የደረሱ አባቶቻችን እናቶቻችንን ራሱ በቀጥታ ይፈትናቸዋል። በገድለ አበው ላይ እንግዲህ በገድለ ሰማይታት በተለያዩ በስንክሳርም ሆነ እንደምናገኘው ዲያብሎስ ራሱን በተለያዩ በሰዎችም ሆነ በመላእክትም ሆነ በድርሳነ ሚካኤል ላይ እንደምናገኘው ቅድስት አፎሚያን እንደፈተነበት እንዲሁም በሌሎች መጻሕፍት ላይ እንደምናገኘው በቅዱሳን መላእክትም በሰዎችም እየተመሰለ በመቅረብ ቀጥታ ፈተናን ያቀርብላቸዋል። እነዚህን የሚያቀርብላቸው ሰዎች ደግሞ በመንፈሳዊ ህይወታቸው ጠንከር ያሉና ከፍ ያሉ ሰዎችን ሲያገኝ ራሱ በቀጥታ ይፈትናል ማለት ነው። እንግዲህ እዚህ ላይ ማየት ያለብን ነገር አንዳንዴ ጻድቅ ያልናቸው ጥሩ ስራን ይሰራሉ ያልናቸው፣ ከፍ ያለ ደረጃ ላይ የምናስቀምጣቸው ሰዎች በሚስቱበት ጊዜ እንግዲህ የኛ አቅጣጫም አውሮ የሚስጥብንና አብረን ከነሱ ጋር የምንወድቅ ሰዎች አለ። ያው እንግዲህ እኛ ሁሌም የዲያብሎስን ግብር ስለምንሰራ ስለምንፈጽምለት የሚፈልገውን ፍላጎቱን ስለምናደርግለት ሁሌም ስለምንወድቅለት ነው እንጂ እርሱ ለሁሉም ሰው ፈተና አለው፣ ለእነሱም አለው፣ ለእኛም አለው። እና እንዲሁም እነርሱ እንግዲህ የሚወድቁት በራሱ በዲያብሎስ ተፈትነው ነው። ከፍ ያሉ ሰዎች የምንላቸው ከእኛ የበለጠ ከባድ ፈተና ቀርቦላቸው ነው ያን ፈተና ነው የወደቁ። እኛ እንግዲህ ዘወትር ቀላሏን ፈተና የራሳችንን ስሜት ማሸነፍ አቅቶን ሁሌ በኃጢአት የምንወድቅ ሆነን ሳለን እነርሱ ከባዱ ፈተና ቀርቦላቸው በወደቁ ሰዓት በእነርሱ ስንፈርድ እንገኛለት እንገኛለን ማለት ነው። እንግዲህ እግዚአብሔር ጻድቃን የምንላቸውን ሰዎች ጥሩ ስራ ይሰራሉ የምንላቸውን ሰዎች እንዲሸነፉ የሚያደርጉበት በፈተና ወቅት እንዲወድቁ የሚያደርግበት የራሱ የሆነ ምክንያት አለው እንጂ እግዚአብሔር ከቁጥጥሩ ውጭ ሆኖ ዲያብሎስ አቅም ኖሮት ኃይል ኖሮት አይደለም። ጻድቅ የምንላቸው ሰዎች የሚሸነፉ ለምን ምክንያት ይሸነፋሉ ብለን የምንጠይቅ ከሆነ አንደኛ ከትዕቢት ይድኑ ዘንድ ነው እንዲሸነፉ የሚያደርገው። ምክንያቱም ሁልጊዜ ዲያብሎስ የሚያቀርብላቸውን ፈተና ሁልጊዜም የሚያሸንፉ ከሆነ ትዕቢተኞች ይሆናሉ። እነሱ ኃይል እንዳላቸውና እንደሚያሸንፉ ያስቡና ትዕቢተኞች ይሆናሉ ማለት ነው። እንዲሁም በሰዎች ላይም መፍረድ ይጀምራሉ በእኛ በድካሞች በምንወድቆች ላይ ሁሌ በዲያብሎስ ፈተና በምንወድቆች ላይ ለምን ወደቁ በሚል አይነት በእኛ ላይ መፍረድ ይጀምራሉ። ስለዚህ በእኛ ላይ ሲፈርዱና ትዕቢተኞች ሲሆኑ ሌላ ኃጢአት ሰሩ ወደቁ ውድቀትን ወደቁ ማለት ነው። ስለዚህ ከዚህ ትዕቢት ይድኑ ዘንድ ከዚህ ትዕቢት ይቆጠቡ ዘንድ እንዲሁም ለእኛ ለኃጢአተኞችም ያስቡ ያዝኑልን ዘንድ የፈተናውን ክብደት የሚረዱ ዘንድ እግዚአብሔር በፈተና እንዲወድቁ ያደርጋቸዋል የተመረጡትንና ጻድቃንን ማለት ነው። እንግዲህ እንዲሁም እነርሱ እንግዲህ ተፈትነው ቢሸነፉም ተመልሰው በነሳ ህይወት ይመለሳሉ። ከልባቸውም ትትናን ይዘው መንፈሳዊ ህይወታቸውን አጠንክረው ይቀጥላሉ ማለት ነው። እንግዲህ እኛም ያደረግ ያለብን ነገር ምንድነው? ለምን ወደቁ ብለን በእነሱ ላይ መፍረድ ሳይሆን እንዲጠነክሩና እንዲበረቱ እኛም ባለችን አቅም ቢሆን ለነሱ መጸለይ ነው። እንግዲህ አንዳንድ ትልልቅ ሰዎች ወደቁ ብለን በእነሱ ከመፍረድና ሌላ ሁለተኛ ተጨማሪ ኃጢአትን ከመስራት ይልቅ ለነርሱ መጸለይ እና ማዘን ይገባናል ማለት ነው እንጂ እኛ ሁሌም የምንወድቅ ሁል ጊዜም ዘወተር በየሰዓቱ የዲያብሎስን ፈቃድ የምንፈጽም ሆነን ሳለን፣ አንዳንድ አባቶቻችን፣ እናቶቻችን፣ እህቶች፣ ወንድሞቻችን አንዲት ቀን ቢሆን ኃጢአትን ሲሰሩ አየን ብለን በእነሱ መፍረድ እና በእነሱ ላይ ሌላ በደልን መበደል የለብንም ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ የተመሰገነ ይሁን። እንግዲህ ይህን ዛሬ ካየን በሚቀጥሉት ቀናት የዲያብሎስ የውጊያዎቹ ባህሪያቶች እንዴት ናቸው፣ እኛን የሚዋጋበት ባህሪ እንዴት ነው የሚለውን እኔ ብፁዕ አባት በጻፉልን መሰረት ከመጽሐፉ ያለውን እነጋገራለን ማለት ነው። ቀጣዮቹ ክፍሎች እንዲደርሷችሁ እንዲሁም ቻናላችንም አዲስ ስለሆነ ቻናላችንም ይጠነክርና ይበረታ ዘንድ አገልግሎቱ የሚስፋፋ ዘንድ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ላይክ እና ሸር እያደረጋችሁ፣ እንዲሁም በኮሜንት ሃሳባችሁን አስተያየታችሁን እየሰጣችሁ እንድታበረታቱን በክርስቶስ ስም ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።